ሪሽ ለርታ ሰርፕራይዝ ያደርጋታል ብሎ ቃል ምኑ ሲታው እንጂ አጓጓን የምር አጓጓን። ድብልቅልቅ ሽብርቅርቅ አባ ምን ዲስና የማረባቸው ፎሎ አርጉት እንደዚህ እንደዚ በውበት ላይ ውበት። ሰላም ሰላም ሰላም ሰላም ሰላም ሰላም። ውድና የተከበራችሁ የአቢቲው ቤተሰቦች እንዲሁም እንደውም የአብሪሽና የሩታ ፋሚሊ ወይም አድናቂ የሆናችሁ ሁላችሁም በእያላችሁበት ሰላማችሁ ይብዛ። አገር ውስጥም ከሀገር ውስጥም ያላችሁ እህት ወንድሞቼ ሰላማችሁ ይብዛ። ትናንትና ሲማን ነው እንደኔ አብሪሽ ሩታን ሰርፕራይዝ ያደርጋታል ብሎ ወይም ደግሞ ባለፈው አንድ ያወረ ሰርፕራይዝ ነገ ሰርፕራይዝ አለሽ ብሎ ሲላት ከሩታ በላይ ደስ ያለው ማን ነው? እስ እንደኔ ማለት ነው። እንዲሁም ደግሞ ነገ ብሎ ሲናገር ትላንትና አብሪሽ ቪዲዮ ለቀቀ ብሎ ቀን ሙሉ ሲጠባበቅ የዋለ ፕሮፋይል ውስጥ አብሪሽ ለርታ ሰርፕራይዝ ያደርጋታል ብሎ ቀድሞውኑ ሲጠባበቅ የባለባት ነው። ውይ ዊ አብሪሽ እውነት ከምር እንደዚህ አይደረግም ተው እንጂ አጓጓን፣ የምር አጓጓን። ይሄ ማለት ደግሞ ከዚህ ሰርፕራይዙ ይተወዋል፣ ሰርፕራይዝ አያደርጋትም ማለት አይደለም። ትናንትና ካሰበው በተሻለ በደንብ ሰርፕራይዝ ያደርጋት አስቦ ሊሆን ይችላል አብርሽዬ። ሰርጉም ደግሞ ወደ እሁድ እንዳዘዋወሩት ማታ ከማርክ ጋር ሆነው ምናምን ቲክቶክ ላይቭ ላይ ሲያወሩ ነበር። እሁድ ሰርጉን በደማቅ ሁኔታ ድብልቅልቅ ሽብርቅቅ ባለ መንገድ ሰርጉን እንትን ሊሉ አስበዋልና ሁላችሁም ሰርጉ ቀን እንዲ እስኪደርስ ድረስ ጨንቆናል። ለሰርፕራይዝ የርታየን ሰርፕራይዝ እስክናይ ድረስ ጓጉተናል ማለት ነው። እንዲሁም ሩታዬ እኔ የምላችሁ ምላችሁ ጋይስ አብሬሽን ሩታም ዱባይ ከገቡ በኋላ አረ፣ እንዴት ነው ያማረባቸው! ፎቶዋቸውን ኢንስታግራም ላይ አብሬሽ ግሬስ ብላችሁ ሰርች አድርጉ። ፎቶዋቸውን ኢንስታግራም ላይ ገብታችሁ የምሬ ነው ብላችሁ፣ እንዴት ነው ያማረባቸው! እንዴ እንዴ! እንደዚህ ማማር ምንድን ነው? በነገራችን ላይ እዚህም እያሉ ያምሩ ነበር፣ ግን እዛ ደግሞ ተመቻቸው። ኢንስታግራም ላይ እየገባችሁ ሁላችሁም የአብርሽ እንትን ፎሎ አድርጉት እና እንዴት እንዳመረባቸው አጠይቁ ነው የምላችሁ። በተሻለ ደግሞ ገብታችሁ ማያት ተቻላችሁ። ዱባይ እንደዚህ በውበት ላይ ውበት የሚጨምር ነገር ከሆነ የምር ነው። እኛ ምንሄዳለን እንሄዳለን አንድ ቀን። እና ፋሚሊ ዛሬ ማታ በሌላ ቪዲዮ እንደሚመጡልን ተስፋ እናደርጋለን። ማለት በሰርፕራይዙ ሳይሆን ሰርፕራይዙ ያው ከሰርግ በኋላ ነው፣ በሰርጉ ማግስት ምናምን ነው። እና በሌላ ቪዲዮ እንደሚመጡልን ተስፋ አደርጋለሁ። እስከዛ ድረስ ሰላም ሁኑልኝ። በማታ በሚለቁልን ቪዲዮ እንገናኛለን። ይህም ቪዲዮ ከወደዳችሁት ላይክ አድርጉት፣ እንዲሁም ቤቱን ደግሞ የአብርሽና የሩታ ፋሚሊ የሆናችሁ እውነት እስካሁን ድረስ ይህንን ቻናል ሰብስክራይብ ካላደረጋችሁ እውነት ተሳስታችኋል። ይህን ዛና ድማ ሰብስክራይብ ማድረግ አለባችሁ። የምድ ነው ብዙ ነገር እያመለጣችሁ ስለሆነ ማለት ነው። አሁንም አረፈደም፣ ሰብስክራይብ እያደረጋችሁ ተቀላቀሉን ማለት ነው። በማታ በሚለቁልን ቪዲዮ እንገናኛለን። እስከዛ ድረስ ሰላም ሁኑልኝ። ወዳችኋለው። ይመቻችሁ።